በቅርቡ ተሞሽራ ከምታፈቅረውና ከምትወደው ታዋቂው ድምፃዊ አንዱአለም ጎሳ ጋር በትዳር ልትተሳሰር ቀኗን እየጠበቀች እንደነበር መነገሩ ደግሞ የበርካቶችን ልብ የሰበረ እውነታ ሆኗል። ብዙዎች እንደሚያውቋት በቲክቶክ ላይ በምታጋራቸው ቪዲዮዎቿ በሳቅና በደስታ ታጅባ ህይወት የሞላላት መስላ በደስተኝነት ውስጥ እንደ ነበርም የቅርብ ጊዜ ትውስታ ሆኖ አልፏል። ዛሬ ላይ ቀነኒ በህይወት የለችም። ትላንትና እየሳቀችና እየተጫወተች ቲክቶክ ላይ ያጋራችው ቪዲዮ ብቻ የመጨረሻ ሆኖ እዛው ማህበራዊ ድህረ ገጹ ላይ ቀርቷል። በአሁኑ ሰዓት ባለቤቷ አንዱ አለም ጎሳ በህግ ቁጥጥር ስር ሆኖ ምርመራ እየተደረገበት እንደሆነም ፖሊስ እያሳወቀ ሲሆን ከምርመራው በኋላ ያለውን ነባራዊ እውነታም በዝርዝር ለህዝቡ ይፋ እንደሚያደርግ ተናግሯል። ከዛ ባለፈም በአስክሬኗ ላይ እየተደረገ ያለው ምርመራም ከጥቁር አንበሳ ሆስፒታል ተጠናክሮ እንደሚወጣም ፖሊስ በመግለጫው ላይ ጠቁሟል። ዛሬ እሷ በህይወት ባትኖርም የአሟሟቷና የህልፈቷ ጉዳይ ግን በርካቶች ጥያቄ እንዲያነሱበት ያደረገ ስለመሆኑም የሚያካክድ አይደለም። አዎ፣ ይህንን ውሳኔ ስለምን ወሰነች? በምንስ ምክንያት ከፎቅ ላይ ራሷን ከስክሳ ልታጠፋ ቻለች? የሚለው ጉዳይ በእርግጥም ምላሽ የሚፈልግ ሆኗል። በአንዷለም ጎሳና በእሷ መካከል ስላለው ነገር የሚናገሩ ሰዎች ሁለቱ ግለሰቦች እጅጉን የሚዋደዱ በፍቅርም በርካታ ዓመታትን በአብሮነት ያሳለፉ ስለመሆናቸው ይናገራሉ። ምንም አይነት ክፍተት ቢፈጠርና የተለመደው አይነት በሰዎች መካከል የሚፈጠር ግጭት ቢኖር እንኳን ራስን እስከ ማጥፋት የሚያደርስ ውሳኔን የሚያስወስን እውነታ ይኖራል ብለው እንደማይገምቱም የቅርብ ወዳጆቻቸው ተናግረዋል። ወጣቷ ቀነኒ በቅርቡ ተሞሽራ ከምታፈቻለው ዛኝ የተባለ ዜናን በዚህ ሰዓት ሰምቻለው። የአርቲስት አንዱ አለም ጎሳ ባለቤትና እጮኛው የነበረችው ሞዴል ቀነኒ አዱኛ በዚህ ሰዓት ሕይወቷ ማለፉ በሰፊው እየተዘገበ ይገኛል። እጅግ በጣም የሚያሳዝን ነው። በዚህ በሶሻል ሚዲያ ላይ በሰፊው የምትታወቀው ቀነኒ አዱኛ ሞዴሊንግ ስራዋ በተጨማሪ ማህበራዊ ሚዲያ ላይ ንቁ ተሳትፎ በማድረግ የምትታወቅ ነች። አሁን ላይ ታዲያ ሕይወቷ ማለፉን ሰምተናል። በዚህ ጉዳይ ላይ ተጨማሪ መረጃ እናንተ የማደርስ ይሆናል። ለመላው ቤተሰቦቿ ለመላው አድናቂዎቿም እንደዚሁም ደግሞ ለመላው ኢትዮጵያውያን መጽናናትን እመኛለሁ። ነብስ ይማርም። ምንድን ነው የተፈጠረው ነገሩ እንዲህ ነው ንጋት 11 ሰዓት ስልክ ተደውሎ ቀነኒ ተጎድታ ሆስፒታል ገብታለች ቶሎ ድረስ ተባልኩኝ ሆኖም ግን ሩቅ በመሆኔ በሰዓቱ መድረስ አልቻልኩም ነበር ቦሌ አራብሳ ከአመት በላይ በጋራ ከሚኖሩበት መኖሪያ ቤታቸው ከአምስተኛ ፎቅ እንደወደቀችና ምን እንደተፈጠረ ፖሊስ እያጣራ መሆኑን ተነግሯል። ክስተቱ ከተፈጠረ በኋላ በቅርብ በሚገኘው የአኔት ሆስፒታል ከገባች በኋላ ጠዋት ፖሊስ መጥቶ ሬሳዋን ወደ ሚኒሊክ ሆስፒታል ለምርመራ ከወሰደ በኋላ የምርመራ ውጤት እስኪወጣ አስክሬኗ ወደ ቤተሰቦቿ ሱሉልታ መሄዱ ነው የተገለጸው። ድምፃዊ አንድ ዓለም ጎሳ ለጥያቄ ትፈለጋለህ ተብሎ ከሆስፒታል ወደ ፖሊስ ጣቢያ ተወስዶ እዛ የሚገኝ ሲሆን፣ እኛ የምናውቀው እስካሁን አለመታሰሩን ነው። ምርመራ እናድርግ ብሎ ነው ፖሊስ ይወሰደው የድምፃዊ አንዱ ዓለም ጎሳ ማናጀር የሆነው ለሊሳ አንድሪስ የተፈጠረውን ለቢቢሲ አፋን ኦሮሞ ከሰጠው ምላሽ በፋስት መረጃ እንደቀረበው ቀነን ይላል ሸር ጥቂት ጊዜያቶች ብቻ ነበር የቀራት። ከእልፈቷ ከደቂቃዎች በፊት ቪዲዮ ሰርታም በቲክቶክ ገጿ ላይ አጋርታለች። በቪዲዮው ላይ የነበራት ፈገግታ ከደቂቃዎች በኋላ ሕይወቷን ሊያሳጣት የሚያስችል አንዳች ምክንያት ይኖራታል ተብሎ የሚያስገምትም አልነበረም። ነገር ግን ቪዲዮን ከለጠፈች ከሰዓታት በኋላ ህልፈቷ ተሰምቷል። ባሌ ተወልዶ አሰላ ላይ ያደገውና ደርቤ ላላና ቢሊሌ በተሰኙ ሙዚቃዎች በህዝብ ዘንድ ተወዳጅነትን ያተረፈው ታዋቂው ወጣት የኦሮምኛ ሙዚቀኛ አንዱ አለም ጎሳ የፍቅር አጋሩ የሆነችውና በቅርቡ ልትሞሸር እንደነበር የተነገረላት ወጣቷ ቀነኔ አዱኛ በድንገት ሕይወቷ ማለፉ ሲሰማ ብዙሃኑ ማስደንገቱን እሙን ሆኗል። ከፎቅ ላይ ወድቃ ህይወቷ እንዳለፈ የተነገረው በነኒ በምን ምክንያትና እንዴት ከፎቅ ላይ ወድቃ ልትሞት ቻለች? የሚለው ጉዳይም የብዙሃኑን ኢትዮጵያውያን ትኩረት የሳበ ሆኖ አግኝተኗል። ይህንኑ ልትሞሸር አማን ነው ክብሩ ይስፋ፣ ክብሩ ይስፋ። የእናትና የልጁ እጅግ የሚያሳዝን የሚያሳዝን ነገር ነው። የሰማ ነው ቺታችን ከምትኖርበት አፓርትመንት ላይ ወድቃ ዘላ ወድቃ ህይወቷ አለፈ ተብሎ ቀነኒ የምትባለታችን ሞዴል ቀነኒ አርፋለች ተብለዋል። የሷ ደግሞ እጮኛ አንዱ አለም ይባላል። እኔ አንድ ነገር እናገራለሁ። ከሰዓታቶች በፊት እቺ ልጅ ስደንስ ፖስታለች። ስትስቅ ፈታ ስትል ነበረ። አንድ ነገር የምናገረው በትልቁ ተጠርጣሪ አድርጌ የማየው እሱን ነው፣ አንዱ አለምን ነው። ለምን በሉኝ ለማንኛውም ሴት ይችን ፖይንት በደንብ ያዙልኝ። ለማንኛውም ህይወት መጥፋት እኔ ምክንያት ከሆንኩኝ ተጠያቂው እኔ ነኝ። እሷ ራሷንም አጠፋች ምን አለች፣ አይመለከተኝም። እውነቴን ነው ምለው፣ ግን አሁንም የምናገረው ለማንኛውም ህይወት መጥፋት እኔ ምክንያት ከሆንኩ፣ በምን ምክንያት ይቺ ሴት ራሷን ልታጠፋች አለች? በምን ወይ ራሷ አጥፍቷታል ወይ ደግሞ እሱ ምክንያት ሆነዋል። ስለዚህ ሊጠየቅ የሚገባው ሰው እሱና እሱ ብቻ ነው፣ ሌላ ሰው የለም። ስለዚህ ይህን የምትከራከሩ ወይም ደግሞ ይህን ነገር አደለም የምትሉ ሰዎች እጅግ አድርጌ ያዝናለሁ። ለምን ብትሉ ሰምቻ ያለሁ ይደበድባት ነበር፣ ይቀጠቅጣት ነበር፣ ብዙ ነገር ያደረጋት መርዶ ሰምተናል። የታዋቂው የኦሮምኛ ሙዚቃ ቀንቃኝ አንዱ አለም ጎሳ ሚስት ሞዴል ቀነኒ አዱኛ በድንገት ህይወቷ ማለፉ ተሰምቷል። አሟሟቷ በጣም አሰቃቂ ነው። ከአምስተኛ ፎቅ ወድቃ ነው የሞተችው። ሰዓቱ ደግሞ ከሌሊቱ ዘጠኝ ሰዓት አካባቢ እንደሆነ ነው መረጃው የደረሰኝ። ቀነኒ ከ17 ሰዓት በፊት ቲክቶክ ላይ ደስተኛ ሆና እየጨፈረች ቪዲዮ ለቃ ነበረ። ሞቷን ከመስማታችን ከ17 ሰዓት በፊት ማለት ነው። ደስተኛ ሆና እየጨፈረች ቪዲዮ አይተናል። ባለቤቷ ድምፃዊ አንዱ አለም ጎሳም ከአንድ ቀን በፊት ፎቶቸውን ማይ ዋይፍ ወይንም ሚስቴ ከሚል ካብሽን ጋር ፖስቶ ነበረ። ከዛም ነው መሞቷን ጠዋት የሰማ ነው። አስከሬኗ ወደ ሚኒሊክ ሆስፒታል ተወስዶ እየተመረመረ ነው። ፖሊስም አሟሟቷን እያጣራሁ ነው ብሏል። ቀነኒ ቆንጆ፣ ገና ለጋ በመስራት ላይ ያለች ወጣት ነበረች። አንዳንድ የሚያውቋት ሰዎች ቀነኒ በሕይወቷ ደስተኛና ለመኖር የምትጓጓ ገና ወደፊት የምታልም ብዙ ለመስራት ብዙ ለመጣር የምትሞክር እንጂ ራሷ ላይ እንዲህ የምትወስን አይነት ሴት አይደለችም። በእርግጠኝነት ከአሟሟቷ ጀርባ የሆነ ምክንያት ይኖራል ሲሉ፣ አንዳንዶች ደግሞ የሰይጣን ስራ አይታወቅም፣ ምናልባት በቅጽበታዊ ንዴት ራሷን ለማጥፋት ወስና ራሷን ከአምስተኛ ፎቅ ወርውራ ይሆናል ብለዋል። የአሟሟት ሁኔታዋን ፖሊስ በቅርቡ ዝርዝሩን የሚያሳውቅ ይሆናል። ቀነኒ በኦሮሚያ ክልል በምዕራብ ሐረርጌ በመቻራ ከተማ ነው ተወልዳ ያደገችው። መቻራ ከአዲስ አበባ 330 ኪሎ ሜትር የምትርቅ ከተማ ነች። እዛው ነው ያደገችው። የአንደኛና የሁለተኛ ደረጃ ትምህርቷንም እዛው ነው የጨረሰችው። በመቀጠልም ወደ አርባ ምንጭ ዩኒቨርሲቲ በመግባት በመጀመሪያ ዲግሪ ተመርቃለች። እናትና አባቷ እኒህ ናቸው። እህትና ወንድሞችም አሏት። ጽናቱን ይስጣቸው። ከአባቷ ጋር በተለይ የተለየ ቅርበት ነበራት በተለያየ ጊዜ አባዬ ናፈከኝ እያለች የፖስተቻቸውን ፖስቶችንም አይቻለሁ። በጣም ነው የሚያሳዝነው። ለቤተሰቦቿ እጅግ መሪር የሆነ መርዶ ነው። ቀነኒ ገና 26 ዓመቷ ነው፣ ወጣት ናት። ገና በ1991 ዓ ም ነው የተወለደችው። ከሁለት ዓመት በፊት ነው ከአርባ ምንጭ ዩኒቨርሲቲ የተመረቀችው። እናም ሶሻል ሚዲያ ላይ ብዙ ተከታዮች አሏት። ሞዴል ነች፣ የማስታወቂያ ባለሙያም ነች። የብዙ ድርጅቶችን ምርትና አገልግሎቶችን ታስተዋውቃለች። የፎቶ ሞዴልም በመሆኗ የብዙ ዲዛይነሮችን ልብሶች ታስተዋውቃለች። በጣም ተግባቢ እንዲሁም ደግሞ የሶሻል ሚዲያ ቪዲዮዎቿ ምናልባት ካያችሁ ሳቂታ፣ ፍልቅልቅ፣ መደነስ፣ መሳቅ የምትወድ አይነት ወጣት ነበረች። ኦሮሞነቷንም አብዝታ የምትወድና የኦሮሚያን አልባሳትና የቱሪስት መስህብ ቦታዎችን የምታስተዋውቅ ታታሪ ወጣት ነበረች። ያሳዝናል። እኔ ያው ነበረች እያልኩ እያወራሁ ነው። ቆንጆ ናት፣ ወጣት ናት፣ እንዲሁም ደግሞ በመስራት ላይ ያለች እንዲሁም ገና ወደ ትዳር የገባች ሴት ነበረች። አሁን አሁን እንዲህና መሰል ያሟሟት ሁኔታዎችን እንሰማለን። ወጣቱ በተለይ ስሜታዊ ይሆናል ወይ ደግሞ ተስፋ መቁረጥ ይሁን አላውቅም፣ ብቻ ትላንት ሲስቅ ያየነው ወጣት ዛሬ ሞቱን እንሰማለን። እና አንዳንዴ የወጣት ችግር ላይ መሆኑን እንኳን በማንገምትበት መልኩ ደስተኛ ሆኖ ሲስቅ ሲጫወት ስለ ነገ ሲያስብ እናገኘዋለን። ነገር ግን ጠዋት ደግሞ ሞቱን እንሰማለን። ዛሬ አብሮ ስቆ ችግሩን እንኳን አወያይቶ እንዳንካፈለው አብሮ ሲስቅ የነበረ ደስተኛ መስሎን ከኛ በላይ ደስተኛ መስሎ አንዳንዴ የራሳችንን ችግር እየነገር ነው ለእኛ መፍትሄ አፈላላይ። ስልክ ተደውሎ ቀነኒ ተጎድታ ሆስፒታል ገብታለች ቶሎ ድረስ ተባልኩኝ። ሆኖም ግን ሩቅ በመሆኔ በሰዓቱ መድረስ አልቻልኩም ነበር። ቦሊያን ራብሳ ከአመት በላይ በጋራ ከሚኖሩበት መኖሪያ ቤታቸው ከአምስተኛ ፎቅ እንደወደቀችና ምን እንደተፈጠረ ፖሊስ እያጣራ መሆኑን ተነግሯል። ክስተቱ ከተፈጠረ በኋላ በቅርብ በሚገኘው የአኔት ሆስፒታል ከገባች በኋላ ጠዋት ፖሊስ መጥቶ ሬሳዋን ወደ ሚኒሊክ ሆስፒታል ለምርመራ ከወሰደ በኋላ የምርመራ ውጤት እስኪወጣ አስክሬኗ ወደ ቤተሰቦቿ ሱሉልታ መሄዱ ነው የተገለጸው። ድምፃዊ አንድ ዓለም ጎሳ ለጥያቄ ትፈለጋለህ ተብሎ ከሆስፒታል ወደ ፖሊስ ጣቢያ ተወስዶ እዛ የሚገኝ ሲሆን እኛ የምናውቀው እስካሁን አለመታሰሩን ነው። ምርመራ እናድርግ ብሎ ነው ፖሊስ ይወሰደው። የድምፃዊ አንዱ ዓለም ጎሳ ማናጀር የሆነው ለሊሳንድሪስ የተፈጠረውን ለቢቢሲ አፋን ኦሮሞ ከሰጠው ምላሽ በፋስት መረጃ እንደቀረበው ቀነኒ ላይ ምንድን ነው የተፈጠረው? ነገሩ እንዲህ ነው። ንጋት 11 ሰዓት ስልክ ተደውሎ ቀነኒ ተጎድታ ሆስፒታል ገብታለች ቶሎ ድረስ ተባልኩኝ። ሆኖም ግን ሩቅ በመሆኔ በሰዓቱ መድረስ አልቻልኩም ነበር። ቦሊያ ራብሳ ከዓመት በላይ በጋራ ከሚኖሩበት መኖሪያ ቤታቸው ከአምስተኛ ፎቅ እንደወደቀችና ምን እንደተፈጠረ ፖሊስ እያጣራ መሆኑን ተነግሯል። ክስተቱ ከተፈጠረ በኋላ በቅርብ በሚገኘው የአኔት ሆስፒታል ከገባች በኋላ ጠዋት ፖሊስ መጥቶ ሬሳዋን ወደ ሚኒሊክ ሆስፒታል ለምርመራ ከወሰደ በኋላ የምርመራ ውጤት እስኪወጣ አስክሬኗ ወደ ቤተሰቦቿ ሱሉልታ መሄዱ ነው የተገለጸው። ድምፃዊ አንዱዓለም ጎሳ ለጥያቄ ትፈለጋለህ ተብሎ ከሆስፒታል ወደ ፖሊስ ጣቢያ ተወስዶ እዛ የሚገኝ ሲሆን እንግዲህ በዛሬው ዕለት በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ከሆኑ ጉዳዮች መካከል የአንዱ አለም ጎሳ ሚስት ራሷን ከአምስተኛ ፎቅ አጠፋች የሚለው ጉዳይ ነው እና ከዛ ጋር በተያያዘ እኔም አንድ ቪዲዮ ለቅቄላችኋለሁ። በዛ በለቀቁት ቪዲዮ ስር ታዲያ አንዳንድ ሰዎች ኤላ ከሆነች ጓደኛዋ ጋር በቴሌግራም ላይ የተጻጻፈችው ነገር እንዳለ ሰዎች እያወሩ ነበር። ያ መረጃ እስኪ ካገኘኸው ጀባ በለን እያላችሁ የነበር መረጃውን አግኝቻለሁ። ይሄ ነው፣ እዚህ ጋር የምትመለከቱት ማለት ነው። ነገር ግን እኔ ይሄንን መረጃ በፍጹም አላምንበትም። ለምን እንደማላምንበት በደንብ ላስረዳችሁ። ይቺታችን እንግዲህ ከአምስተኛ ላይ ራሷን አጠፋች ነው የተባለው። በፍጹም ራሷን ልታጠፋ አትችልም፣ በእኔ ድምዳሜ ማለት ነው። ያው ፖሊስ የራሱን ማስረጃ በኋላ ያወጣል። በእኔ ድምዳሜ ያንን ያልኩበት ለምንድን ነው? እዚህ ጋር በቴሌግራም ተጻጻፈች ተብሎ የተለቀቀው ነገር ምንን ነው የሚያስመለክተው? ወንጀል ፈጻሚዎች ይቺ ሴት ራሷን በራሷ እንዳጠፋች እንዲመስልና የወንጀል ድርጊታቸው እንዲቀጭና ያመረጃቸው እንዳይገኝ ሆን ተብሎ እየተሰራጨ ያለ ነገር ነው። እንዴት ነው ራሷን ልታጠፋ አትችልም ብዬ ያሰብኩት? እቺ ልጅ ትላንትና ልደቷ ነበር። ያንንም በማስመልከት የተለያዩ ፎቶዎችን ከወንዴ ስቱዲዮ ጋር ተነሳቻቸው። ፎቶዎች እዚህ ጋር እንደምትመለከቱት አለ ወንደሰንም፣ ማለትም የግል ፎቶግራፈሯ ይሄንን ነገር ተናግሮ ነበር። በመጀመሪያ ቪዲዮ ላይ ለቅቄላችኋለሁ፣ ለትውስታ እሱ ያለውን፣ እንስ ቀን ላይ ተገናኝተን እስከ ማታ ድረስ የልደት ፎቶዎች ሳነሳት ነበር። ጠዋት መርዶ አረዱኝ ወንደሰን በጋሻው ወንዴክስ ስቱዲዮ በፎቶግራፍ ስራዎቼ ካፈራዋቸው ወዳጆቼ መካከል የቀኝ እጄ ናት የምላት እህቴ ቀነኒ አዱኛ መካሬ ጓደኛዬ፣ የክፉ ቀን ወዳጄ ነበረች። ትላንት መጋቢት 1 2017 ከቀኑ 10 ሰዓት ጀምሮ እነዚህን የልደት ፎቶዎች ሳነሳት ነበር። ማታ አንድ ሰዓት በሰላም ተለያየን። ዛሬ ጠዋት መጋቢት 2 2017 ጧት ማረፏን አረዱ። ታዲያ የተነገረኝ ነገር በህልሜ እንጂ በእውኔ አልመሰለኝም፣ ይላል ወንዴ። እንግዲህ እንደሰማችሁት ነው። ከጠዋት ጀምሮ አብረው እንደነበሩና ከአስር ሰዓት ጀምሮ ደግሞ የተለያዩ የልደት ፎቶግራፎችን ሲያነሳት እንደነበርና ወደ አንድ ሰዓት አካባቢ ነው ወደ ቤቷ ሄደች ያለውና ከፎቶግራፍ አንሺነት ባሻገር እሷ ለእኔ መካሬ ጭምር ናት እያለ ነበርና፣ እንደሚታወቀው ቀነኔ በጣም የታወቀች ሞዴል ናት፣ ዲዛይነር ናት። እና ይሄንን ድርጊት ሊያስፈጽም የሚችል ነገር ከዚህ ቀደም ምንም አይነት ምልክት አላሳየችም። እዚህ ጋር የምትመለከቱት የእሷ ፔጅ ነው። በፔጇ ላይ የተለያዩ ቪዲዮዎችን ነው የምትለቀው። ማለት ምንም አይነት የሀዘን ምልክት የለበትም፣ ወይም ደግሞ ችግር ውስጥ እንዳለች የሚያሳይ ነገር በፍጹም በፔጇ ላይ አይታይም። ስለዚህ እዚህ ጋር በቴሌግራም አወራች የተባለው ነገር ሆን ብለው ራሷን እንዳስጠፋች በትክክል ሰው እንዲያምንበት ለማስደረግ የተደረገ ነገር ነው ብዬ ነው የማምነው። ምክንያቱም ከጓደኛዋ ጋር ያወራችው በትዳሯ ደስተኛ እንዳልሆነች በጣም ብዙ ነገር እንደመረራትና ሞት ሞት እንደሚላት ነው የተናገረችውና ስለዚህ በቃ እንዲ ብላ ነበረ አሁን ራሷን አጠፋች ለማስባል ነው። በፍጹም በፍጹም ራሱን የሚያጠፋ ሰው ከሰዓታት በፊት እኮ ፎቶ ሲነሳ ነበር ልደቷን አስመልክታ እኮ ከተለያዩ ፎቶዎች ስትነሳ ፕሮግራሞች ስታዘጋጅ ነበረ። ታዲያ ከቀን እስከ ምሽት በዚህ አይነት ሂደት ውስጥ ያለፈች ሴት ማታ ዘጠኝ ሰዓት ላይ ራሷን አጠፋች የሚለው ነገር በፍጹም በፍጹም የሚያስኬድ ነገር አይደለም። ስለዚህ እንደኔ አስተሳሰብ ወንጀል ፈጻሚዎች ወንጀሉ እንዳይታወቅባቸው የተለያየ ስትራቴጂ እየፈጸሙ ከጓደኛዋ ጋር እንዲህ ብላ አወራች የሚለውን ጽሁፍ እራሳቸው ጽፈው ፖስት አድርገው፣ የእኛ ህዝብ ደግሞ ነገሮችን አጣርቶ ስላልሆነ የሚያወራው ያን ነገር ሼር እያደረገ ያባዘዋል። ከዛ አውራ ውጥቷል። ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለችበት ወቅት ህይወቱ አልፏል ብሏል። በሟች ወጣት ቀንን የአዱኙ አሟሟት ዙሪያ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታውቋል። በለሚ ኩራ ክፍለ ከተማ ወረዳ ሶስት ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ላይ ነዋሪ የነበረችው መዋጭ ቀንን ያዱኛ መጋቢት አንድ ቀን 2017 ዓ ም ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለህክምና እርዳታ ወደ ያኔት ሆስፒታል እየተወሰደችበት ባለበት ወቅት ህይወቷ እንዳለፈ ፖሊስ ገልጸዋል። የአዲስ አበባ ፖሊስ መረጃው ከደረሰው በኋላ የምርመራ ቡድን በማዋቀር ቦታው ድረስ በመሄድ ተገቢውን የቴክኒክ እና የታክቲክ መረጃዎችን ያሰባሰበ ሲሆን የሟችን አስክሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ እንዲሄድ አድርጓል። ሟች ቀነኒ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በፖሊስ መግለጫ ለልደቷ ብላ ሜካፕ ስትሰራ የነበረች ሴት ቪዲዮ ፖስት ስታደርግ የነበረች ሴት ሌሊት ላይ ከአምስተኛ ፎቅ ላይ ራሷን አጠፋች፣ የማይመስል የማይመስል ለምን አጠፋች? አጥብታም ከሆነ ምን ተብላ ምን ተደርጋ? በዛን ሰዓት ግን እኔ እንደሚጠረጥረው ታገላ ነው የተወረወረችው ከፎቁ። ስለዚህ አፓርትመንቱ ካሜራ ካለው ካሜራ በደንብ መጣራት አለበት። ከዛ ውጭ ደግሞ ጎረቤቶች የበፊት ላይፋቸውን ከባሏ ጋር እንዴት ነበር፣ ይጨቃጨቃል ወይ ይደባደባል ወይ የሚለውንም ጭምር መጣራት አለበት መጣራት አለበት። ራሷን አጠፋች፣ ጭራሽ አይመጣውም አይመጣውም እኔ ቀደኒ አቃ